የሰሙነ ህማማት ሦስተኛ ቀን ረቡ በቅዱስ ማቴዎስና በቅዱስ ማርቆስ ወንጌላት እንደ ተገለጠው በለተ ረቡ የሚከተሉት ሦስት ተግባራትን ተፈጽመዋል። አንደኛው የካህናት አለቆች የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛም ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቶ ቀብተዋለች። ሦስተኛው ከዳተኛ ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካናት አለቆች ዘንድ ሰላሳ ብር ለመቀበል ተስማምቶአል። የካናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በቃ ለመወሰን የሰበሰቡት ሸንጎ ሲኒያስ ድርየም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዶቃውያንን ሲሆኑ ሌሎች ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎ በአጠቃላይ ሰባ ሁለት አባላት የነበሩት ሲሆን የሚመራውን በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን ኢየሱስ ክርስቶስ እንዴት እንደሚገሉት አይሁድ በዚህ ሸንጎ መክሯል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበረቸውን ጥላቻ ያውቅ ነበር። ምን ልትሰጡኝ ትወዳላችሁን? እኔም አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮት ይሁዳ ከመመናን ለሚገባው ገንዘብ ሰብሳቢ ወይንም አቃቢ ነዋይ ነበር። ከሚሰበስበው ሙዳየ ምጽዋት ለግል ጥቅሙም እየቀረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋ ውድ የሆነ ሽቶ በቀባችው ጊዜ ነበር። በዚያች ዕለት ይሁዳ የተቃውሞውን ድምፅ ካሰሙት አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር፣ በማለት ያቀረበው ሐሳብ ወይንም አዛኝ ቅቤ አንጓች እንደሚባለው ነበር። ይሁዳ ሽቶ ሲሸጥ የሚያገኘው ጥቅም ነበረ። ሽቶ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፉ የለም። ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በሰላሳ ብር ለመሸጥ ተዋዋለ። ያስቆሮት ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ብስቱንም ተመግቧል። ልዩ ልዩ ታምራት በጌታችን እጅ ሲደረግ ሁሉ ተመልክቷል ተመልክቶአል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩንም አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቶታል። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ እንደ ተጻፈ ሌሎች ሐዋርያትን ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ ይሁዳ ግን እርግማን ነው ያተረፈው። ገንዘብ የኀጢአት ሥር ነው በሁሉም ነገር ተብሎ እንደ ተጻፈው እንደ ተነገረው የኀጢአት ሥር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና፣ ምእመናን እንደ ይሁዳ በገንዘብ ፍቅር እንዳኑርቅ መጠንቀቅ ያስፈልጋል። ሰው ይህን ዓለም ቢያተርፈው ነፍሱን ግን ከጐዳ ምን ይጠቅሟል ተብሎ የተነገረውን ቃል ልብ ማለት ጠቃሚ ነው። ክርስቲያንን በማለት የክርስትናውን ስም በመያዝ እምነታቸውና የቆሙበትን ዓላማ በገንዘብ የሚለውጡ ሰዎች ዛሬ እንደ ይሁዳ ጌታችንን እየሸጡ እንደሆነ ሊገነዘቡት ይገባል። ለድዎች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድዎች ስም የሰውን ገንዘብ ለግል ጥቅም አዋል እጅግ የከፋ ኀጢአት ነው። እንደዚህ ዐይነት ሰዎች ለገንዘብ ብለው ድዎችን ለራብ ለችግር ባልንጀራዎችን ለመከራና ለሞት አሳልፎ ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባለንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ የተጠምደን ሰዎችን አሳልፎ በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ ያስፈልጋል።